በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። ባለፉት ሦስት ሳምንታት አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ ከቀሲስ ዶክተር መዝገቡ ካሳ ጋር ሦስት መርሃ ግብራትን አቅርበን ነበር። የዚያን መጨረሻ ክፍል ይዘን ስለቀረብን ትከታተሉን ዘንድ በታላቅ አክብሮት ጋበዝ ናችሁ። መንፈሳዊ መሪ ከሚመራው ሕዝብ የሚለየው ነገን አርቆ በማየት ሊተገበሩ የሚገባቸውን ተግባራት በጊዜ ሰውና በጀት አስተባብሮ ነገ ላይ ሊከሰቱ የሚችሉ ችግሮችን ዛሬ ማምከን ሲችል ነው። መንፈሳዊ መሪ ከራሱ ፈቃድ ይልቅ ለከበረው አገልግሎት ጠርቶ ሰይሞ ቀብቶ የላከውን የእግዚአብሔርን ፈቃድ የሚያስቀድም ነው። መንፈሳዊ መሪ በቅዱስ መጽሐፍ ላይ ለእግዚአብሔር በመታዘዝ የእግዚአብሔርን ሕዝብ ከገቢረ ኃጢአት ወደ ገቢረ ጽድቅ ይመልሱ የነበሩ ሊቀነበያት ሙሴ፣ መስፍኑ ኢያሱ፣ ነቢዩ ሳሙኤልና ሌሎችን አብነት አድርጎ በእነርሱ መንገድ የሚጓዝ ነው። በዓለም ላይ ለአመራር ትምህርት ምንጭ የሆነውን መጽሐፍ ቅዱስን መመሪያቸው ያደረጉ ኦርቶዶክሳዊ መንፈሳዊ መሪዎች በዚህ ዘመን ላለው ትውልድ ተግባራዊ ትምህርታቸው ምንድን ነው? ላለፉት ሦስት ሳምንታት ከቀሲሱ ዶክተር መዝገቡ ካሳ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብዙኃን መገናኛ አገልግሎት ስርጭት ድርጅት ዋና ሥራ አስኪያጅ ከቅዱስ ሥላሴ ዩኒቨርሲቲ መምህር ጋር መንፈሳዊ መሪ ምን መምሰል እንዳለበት፣ ምን መምሰል እንደሌለበት ይዘንላችሁ ቀርበን ነበር። የዚያ መጨረሻ ክፍል ትከታተሉን ዘንድ በታላቅ አክብሮት በድጋሜ ጋበዝናችሁ። ዶክተር አባ ጊዮርጊስ ምን አለ? ምን ትረባሁ ለመሰንቆ፣ ጽሩ ለእመ አልቦ ዘየሰነቆ። አምሮ ተስተካክሎ ተቃይቶ የተቀመጠ መሰንቆ በትክክል አዋዶ ሊመታው የሚችል አዋቂ ዘማሪ ከሌለ አዝማሪ ከሌለ ምን ይሰራል? ዶግማችን፣ ቀኖናችን፣ ስርዓታችን የተስተካከለ እኛ ካልኖር ነው ማ ሊኖርልን ነው በጣም ነው የሚያሳዝነው። ምናልባት የአቡነ ሺኖዳን አስታውሳለሁ ደ ላይፍ ኦፍ ፌዝ የሚል መጽሐፍ አላቸው። እርግጠኛ ነኝ ብዙዎች አግኝተውታል፣ የተረጎሙትም ይኖራሉ ይመስለኛል። እና መግቢያው ላይ እንደ ቤተ ክርስቲያን ስርዓት ለመኖር ካልሆነ ቤተ ክርስቲያን መግባት ምን ያደርግልናል? ምን ይጠቅመናል? በክርስቶስ ማንነት ለመገኘት ካልሆነ በቅር በክርስቶስ ማመን ምን ይጠቅመናል? ምን ያደርግልናል? በጣም እኮ ግልጽና ግልጽ ነው፣ እውነት ነው። ቤተ ክርስቲያንን ልኖራት፣ እንደ ፈቃዷ እንደ ስርዓቷ ልመላለስ ካልሆነ ለምን እገባለሁ? ምን ያደርግልኛል? ለምን ዓለሙ እዚያው የለየለት ሰፊው ሜዳ ላይ እንደፈለግኩ አልሆነም? ኃጢአቱም ምኑም ምኑም ይመቻል እኮ በቃ ዓለም ነው፣ ቦታውም ዓለም ነው ሌብነቱ ይሄ ማታለሉ ማምታታቱ ምናምን ሁሉ ለዓለም የተመቸ ነው። እና እዛው በተፈቀደበት እና በሚቻልበት ሜዳ ላይ ማድረግ ይቻላል። ግን ቤተ ክርስቲያን ከገባሁ ቤተ ክርስቲያን የንጹሐን ቤት ናት። ቤተ ክርስቲያን የታማኝነት ቤት ናት። ቤተ ክርስቲያን የክርስቶስ ራስ የሆንላት ቤት ናት። እና እሱን በሚሆን መልክ ለመኖር ካልሆነ ለምን እንጎዳለን? በጣም ነው የምንጎዳው። በዓለምም ሆኖ የሚጎዳው እንደውም ይሻላል። አንድ ቀን አይኑ ሲገለጥ እና ሲባንን ወደ እውነት ወደ ህይወት ይመጣል። ሁሌ እናነሳለን የጠፋው ልጅ ትንሹ ልጅ አይደለም እንላለን። ከእርሶ ጋር ይሁን አንስቼ አላውቅም። ትንሹ ልጅ አይደለም የጠፋው የጠፋው እዛው ከአባቱ ጋር አባቱን እያገለገለ ያለው ልጅ ነው። የጠፋው ትንሹ ልጅ ጠፍቶ ነበረ፣ ተመልሶ መጣ፣ ተጸጸተ። ልጅ ልባል አይገባኝም፣ በድ ያለው በሰማይ በምድር ብሎ በቃ ፍጹም ወደ ልቡ ገብቶ ነው የመጣው። በቃ ይሄ ይሄ ሁላችንም እንደዛ ነው። ሁሉም እንደዛ ነው። ሁሉ ባልገባው ጊዜ መስሎት ይጠፋል። ገንዘብ ማርኮት የዓለሙ ሀሳብና ፈቃድ አሸንፎት ይሄዳል። ሲገባው ግን፣ አይኑ ሲገለጥ ሲባንን ግን እውነታውን ሲረዳ ግን ክትት ብሎ ነው በቃ የሚመጣው። ከዓለም ንቅል ብሎ ሁለተኛ ወደ ኋላ ላይ መለስ እግዚአብሔርን እያገለገለ ልጅ ልባል አይገባኝም ያለ በቃ ሲያስበው የወደቀበትን ሰውነት ሲመለከተው እና በአባቱ ቤት ራሱን ሲያገኘው እንደ ባለሟሎቹ እንደ አገልጋዮች እንደ አንዱ ቁጠረኝ ነው ያለው። ይሄ ነው በቃ ፍጹም ተካቶ መመለስ ማለት። ያ ልጅ ግን አባቱን እያገለገለ በእርሻ እያገዘ ታናሽ ወንድሙ እንደመጣ ሲሰማ አቆረፈ። ጎረቤቶቹ ሲያመሰግኑ እሱ አልገባም አለ። በወንድሙ መመለስ ደስተኛ አልነበረም። እንግዲህ የነበረው ፍላጎት እና ሐሳብ ምንድን ነው? በቃ እርሱን ይዞ ሄዷል። ከዚህ በኋላ ያለው ርስት በሙሉ አባቴም ይሞታል፣ ታናሽ ወንድሜም ድርሻውን ይዞ ሄዷል። ከዚህ በኋላ ያለው ገንዘብ ሁሉ የኔ ነው ብሎ በገንዘብ ጥቅም እና በቁሳዊነት አይምሮ ውስጡን ሞልቶት የአባቱ ደስታ የእሱ ደስታ ሊሆን አልቻለም። የወንድሙ መመለስ ጎረቤቶቹ እንኳን ደስ ብሏቸው ከአባታቸው ከአባቱ ጋር ሲያመሰግኑ እሱ ወደ ቤቱ ሊገባ ሊያመሰግን አልቻለም። በቃ እዛው እዛው በራፍ ላይ እንደቆመ እኮ ነው ታሪኩ ራሱ የሚያልቀው። ገባ እኮ አይልም። አባቱም ወጥቶ ነገሩት ታላቁ ልጅ እንደመጣ አልገባም እንዳለ እንዳኮረፈ ነገሩትና ወጥቶ አናገረው። እኔን ያህል ጊዜ ሳገለግልህ አንድ ቀን እንኳን የጠባውን የሰባውን ፍሬዳ ቀርቶ ተራውን እንኳን ወይፈን አላረድክልኝ ይሄ ልጅ ግን ገንዘብህን ወስዶ ድርሻውን ወስዶ ከጋለሞቶች ጋር ልክ እንደዛ እንደ ቀራጩ ማለት ነው። ቀራጩና ፈሪሳዊ ፈሪሳዊው ግብዞ ነው አይደለም። እንደዚህ ቀራጭ ስላላደረከኝ እንዳለው እንደዛ ነው። ግን ራሱ የተሰበረ የተበላሸ አተያየት ነው እና ለሱ ግን ገንዘብን ላባከ ነው ሰው ግን እንዲና እንዲያረክለት አባት፣ ምንድን ነው ያለው? የኔ የሆነ ሁሉ እኮ ያንተ ነው። ይሄንን ማየት የሚችልበት ዓይን አልነበረውም እና ልጅ ከሆንን የአባት የሆነ ሁሉ የኛ ነው። የእግዚአብሔር ልጆች ከሆንን የእግዚአብሔር የሆነው ነገር ሁሉ የኛ ነው። አሁን ወደ መንፈሳዊ መሪነት እናምጣውና እግዚአብሔርን አገለግላለው ወይንም በእግዚአብሔር ሥልጣንና ኃላፊነት አገለግላለው ስንል የእግዚአብሔር የሆነ ሁሉ እኮ የኛ ነው ይህን እኮ ነው ምዕመናንን እኛ ተንከባክበን የምናገለግላቸው ከሆነ ፍሪዳውን አርደው ያላቸውን ሰጥተው እኛን በሚያስፈልገን ነገር ለማገልገል ደግሞ እነሱ ፈቃደኞች ናቸው። የእኛ ዓላማ የእግዚአብሔር የሆነ ሁሉ እኮ የኛ ነው። ባለ ሀብት ነው እግዚአብሔር። እግዚአብሔር አዋቂ ነው። እግዚአብሔር ባለጸጋ ነው በምድርም በሰማይም በስጋም በነፍስም የእሱ አገልጋይ ከሆንን የሚጎልብን ነገር የለም፣ የሚያሳጣንም ነገርም የለም። ግን የኛ ዓይን የኛ ዓይን የኛ ዓይን የእግዚአብሔር የሆነውን ነገር መጀመሪያ አይቶ አይደለም ወደ ኃላፊነት የመጣ ወደ መሪነት የመጣ በሥጋ የጎደለበትን ቅድም እንዳነሱት እንደ ሳኦል የሰባ ከብት ቤቱ አስቀምጦ ያንን አርዶ ጮማውን አወራርዶ መብላት እየናፈቀው የቆየ ሰው ነው እና ይህንን በዚህ አጋጣሚ ከበደው በቃ አርዳህ አስወግዳቸው የሚለውን የእግዚአብሔርን ትእዛዝ ከመፈጸም ይልቅ የሰቡት ከብቶቹ ዓይኑን ጋረዱት እና ያ አእምሮቱን እንዴት እንደሚፈጽም ነው ማሰብ እንዳለበት ያስብ የነበረው እንጂ ለእግዚአብሔር መታዘዝ እንደሚበልጥ ለእግዚአብሔር ከሚያቀርበው መሥዋዕት ይልቅ ለእግዚአብሔር መታዘዝ እንደሚበልጥ ሊታየው አልቻለም። እንደዛ ነው። እንደዛ እኛ ባለጸጋ የሆነ እግዚአብሔር ጋራ ሆነን እንደምንራብ፣ እንደምንጎዳ፣ እንደምንቸገር የምናስብ ከሆነ የምናመልከውን አምላክ አናውቅም። የምናገለግለውን አምላክ አናውቅም። ከዚሁ ከሳውል ጋር ስናነሳ ሳሙኤልን እናስታውሳለን። እንደው ከዚያ በፊት ግን መፍትሄ ሀሳብ ቅድም ሲያነሱ የጠፋው ልጅ ከአባቱ ኮብልሎ ሄደው ሳይሆን ቤት ያለው ነው አሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሲመጣ የመጣበትን ዓላማ በትክክል በናዝሬት ምኩራብ አስቀምጧል ኩ ናዝሬት ምኩራብ እንደገባ ጥቅል ልሰጡት እንዲያነብ ሲገልጥ ነቢዩ ኢሳይያስ ምዕራፍ ስልሳ አንድ ከቁጥር አንድ እስከ ሶስት አራት ድረስ የጻፈውን ነው የደረሰው ተፈጸመ በጆሯችሁ አለ የመጣውም የተገፉትን፣ የተጠቁትን ነፃ ለማውጣት ነበረ። ለመሰብሰብ ዓላማ እኮ ነው። ወንጌልም ላይ ስናይ አንዱ ክርስቶስን አምላክ ነህ ብሎ ላለመቀበል ምክንያት የሆነባቸው ሂዶ ከገበያ መሀል የጠራው ሌዊን ነው። ኃጢአተኛውን ከዛፍ ላይ እያወረደው ዘኪዎስን ነው። ኃጢአተኛውን ቀራጩን፣ ስምዖን ቤት ማርያም እንተፍረትን ነው። በኃጢአት የተገለለችውን ከእግዚአብሔር ዘንድ አልመጣም የሚሰበስባቸው ከኛ አመለካከትና ባህል ያፈነገጡ እግዚአብሔርን የበደሉ ብለው ነው። ይህን ሀሳብ ያነሳሁት ለምንድን ነው? ወንጌል ይሄ ነው፣ በቃ ፍሬምወርክ ላይ ነው ይሄ ነው። ይህን ያነሳሁት መሪ ከወደቀ በኋላ ቅድም ነግሮናል። ዳዊት ተነስቶ እንደገና ሪፔንት አድርጎ ወደ መስመር ገባ። በዚህ ዘመን ያለ መሪዎችስ ይሄ እድል እንዳለ አውቀን ብንጠቀምበት እግዚአብሔር አይቀበልም ወይ? ምንም አንድና ሁለት የለውም እግዚአብሔር ይቀበላል ኃጢአተኛን አይንቅም ኃጢአትን ግን ይነቅፋል ይቃወማል እንጂ እግዚአብሔር መበደላችንን ካወቅን እንዳጠፋን እንዳሳዘን ነው ካወቅን ይቅር ሊለን እኮ ይሄ እኮ የጠፋው ልጅ እኮ አባት እኮ የሚያሳየው እሱን ነው በቃ በሩን ከፍቶ በቃ ይናፍቀው ይጠብቀው ነበር ማለት ነው። መጀመሪያ ሀዘኑ ልጁ ቤቱን ትቶ በመሄዱ አባቱ እጅግ አዝኖ የነበረ መሆኑ በምን ታወቀ ቢሉ በኋላ ባሳየው ፍጹም ደስታ ማለት ነው። ፍጹም ደስታ ከፍጹም ሐዘን ነው የሚመነጨው። እና የሰባውን ፍሪዳ አርዶ ለእግሩ ጫማ፣ አዲስ ልብስ፣ ቀለበት ያው ታሪኩን በሰፊው ስላነሳ ነው ነው። ከዛ ደግሞ በምስጋና ጎረቤቶቹን ሁሉ ጠርቶ እጅግ በጣም በቃ እንደው እናስበው። አሁን በቃ አንድ አንድ ባለጸጋ ሲደግስ በልጁ መገኘት የሚሰማውን ደስታ ሲገልጽ ያለውን ድባብ እናስበው። በጣም የገዘፈ ሰፊ ማለት ነው። እና ያ ፍጹም ደስታ ልጁ ጠፍቶ በነበረበት ጊዜ በሐዘን ተሰብሮ ውስጡ ልክ አሁን እንዳንድ እናት ሁሌ ተኝተውም የልጆቻቸውን ነገር ነው የሚያስቡት። እየተኙ አይተኙም። በቃ ያጋጠመውን ክፉ ነገር እያሰቡ እረፍት እያጡ ነው የሚውሉት የሚያድሩት እንደቃተቱ በቃ እንደው ልጅ እንዲወጡ ቀረ እያሉ መብቱ ነው። ፈቅዶለታል። ድርሻውን ይዞ እንዲሄድ እኮ አድርጎታል። ሊከለክለው ስላልቻለ ግን በመሄዱ ደግሞ እንደማይጠቀም እንደሚጎዳ ስለሚያውቅ እያዘነ ልቡ ተሰብሮ ምናልባትም እያነባ ትራሱ ሁሉ በንባረሶ እየጠበቀው እየናፈቀው ነው የነበረ መሆኑን የሚያሳየው እና እግዚአብሔር እንደዛ ነው። እግዚአብሔር እግዚአብሔር እንደዛ ነው። እንደጠፋው ልጅ አባት ማለት ነው። እኛ ለጊዜው ገብቶን መስሎን ማለት ነው እንታለላለን። ቁሳዊ ገንዘብ ይወስደናል። የስልጣን ጥቅም ወይንም ደግሞ ክብር ልባችንን ያሸንፈውና ይማርከን እና በአመፃ መንገድ በኃጢአት መንገድ እንጋልባለን እንጋልባለን። ግን መስሎን ነው በቃ ጥጃ ስትዘል መሬት እኮ መልሳ መትነካት አትመስልም እኮ እንጂ ገና በቃ እግሮቿ መሬት መርገጥ ሲጀምሩ አዲስ ሕይወት ውስጥ ነው የገባችሁ እና ትዘላለች፣ ትዘላለች። አስተውለዋት ከሆነ ግን በደንብ መርጋት ስትጀምር ግን በቃ በእግሯ እየሄደች በአግባቡ ሳር እየጋጠች ነው የምትሄደው ግን እግሯ መሬት መንጋት ሲጀምር ግን በቃ እንደንትን ነው የምትፈነጥዘው በቃ የምታብደው ምን የምትለው እና መስሏቸው ነው ሁሉን ነገር ማድረግ የሚችሉ ሁሉ በእጃቸው እንደያዙ መስሏቸው ነው። በቃ የሚያብዱት የሚጨፍሩት ላይታችን የሚሉት ግን የሚገባቸው ከሆነ በአግባቡ ነገሮችን በእርጋታ የሚረዱ ከሆነ ግን ተመልሰው ወደ ነበሩበት ካልም ማድረጋቸው ስለማይቀር የዛን ጊዜ ልባቸው ሲሰበሰብ፣ እውነትን ሲረዱ፣ በዛች በፈንጠዝያ ጊዜያቸው ውስጥ ጥሩ ነገር እንዳልተናገሩ እንዳላደረጉ ተመልክተው እግዚአብሔር ሆይ ይበድለናል፣ ይቅር በለን ካሉ እግዚአብሔር ሊቀበላቸው፣ እጁን አቅፎ ወደ ቤቱ ሊያስገባቸው ዝግጁ መሆኑን ነው ይሄ ታሪክ የሚያሳየንና እግዚአብሔር ይቅር ባይ ነው። እኛ እውቀታችን ውስን፣ ስልጣናችን የተገደበ፣ ዘመናችን ራሱ የተወሰነ ገንዘብም ቢኖረን ሀብታችንም እንኳን ቢሆን ራሱ ሁሉ የተሰጠን በተፈለገ ጊዜ ደግሞ ሊነሳንም የሚችል እነዚህ ነገሮች ምንድን ነው ተፈጥሯዊ እውነታነትነታቸውን መዘንጋት የለብንም። እሱ ነው ልባችንን እየከፈለ አይምሯችንን እየፈተነ ያለው እና ሳሙኤልን በአነሳ ደስ ይለኛል ሳሙኤል እንደምናውቀው በስዕለት የተገኘ የሀና ልጅ ነው እና እግዚአብሔርን ለምና ያገኘችው ስለሆነ ይላል እዛ ላይ ኋላ እግዚአብሔር ሊሰጣት ለምን አስቀድሞ ነሳት ብለው ቢሉ ለምና ታገኘው ሲል ሐና ልጅ ሳይኖራት ቀርቶ ጣውንቷ ስትነቅፋት ነው የነበረችው። ና አዝና ልቧ ተሰብሮ ቤተ መቅደስ በእግዚአብሔር ፊት ቆማ ጸልያ ለምና አልቅሳ ያገኘችው ደጅ ጠንታ ብዙ መሻት በኋላ የተሰጣት ልጅ ነው ሳሙኤል። ና እግዚአብሔር ሰጠኝ ማለት ነው፣ ስሙም ትርጓሜ እንደምናውቀው ና እና በዘመኑ ሁሉ ያው ወደኋላ ያለውን ለማስታወስ ነው እንጂ አርባ ዘመን ሙሉ እስራኤልን የመገበ የጠበቀ ነቢይ ነው ሳሙኤል። ሳውልንም የቀባ ዳዊትንም የቀባ ኃላፊነቱን የተወጣ እና መጨረሻ ላይ ምንድን ያለው አርባ ዘመን ሙሉ እስራኤልን ከመገበ ከጠበቀ በኋላ ፍረዱብኝ የማንንስ አህያ ወስጃለሁ? አይንንስ ለማሳወር ከማንስ መማለጃ ተቀብያለሁ? ግቦ ማለት ነው፣ ወይም አሁን ሙስና የምንለው ማለት ነው ብሎ ራሱን በአደባባይ የማንንስ በሬ ወሰድኩኝ የማንንስ አህያ ወሰድኩና ፍረዱብኝ ብሎ ፐብሊክሊ ማለት ነው በቃ የሚያሳየው ራሱ በሕዝብ ፊት ራሱን ራሱ ከሶ የሚወቅሱትም የሚከሱትም ደግሞ ነገር ካለ ለመቀበል በዚህን ያህል ራሱ መውጣቱ ራሱ ንጽህናውን ነው የሚያሳየው። ካለም ደግሞ ለመቀበል እንደዛም አደባባይ እንዲወጣ የሚያደረገው ንጽህናው ነው። ያውቀዋል ስራውን ስለሚያውቀው ንጹህ መሆኑን ስለሚያውቅ ነው። ሁለተኛም ደግሞ ህዝቡ ይህን ይህን አድርገሃል ብሎም እንኳን የሚወቅሰውም ደግሞ ከሆነ ደግሞ ለመቀበል ማለት ነው። ምክንያቱም ህዝብ አዘነ ማለት እግዚአብሔር አዘነ ማለት ነው እና የህዝብን ልብ ሰብሮ እግዚአብሔርን አሳዝኖ የህዝብን ልብ ሰብሮ እግዚአብሔርን ደስ አሰኝቶ መኖር አይቻልም። ህሊናም ራሱ ረፍት አያገኝም እና ይሄ እንደዚህ ራሱ ራሱን ለህዝብ ግልጽ አድርጎ ማውጣቱ ትልቅ ኳሊቲ ነው። አንድ ሁለተኛ የማንንስ አህያ በሬ ወሰርኩ ብሎ በተለይ አይንን ለማሳወር የሚለው ነገር አለ አይን አይን ምንድን ነው መማለጃ አይን ያሳውራል አይን ማሳወር ማለት ፍትህ ማዛባት ማለት ነው ወይም ደግሞ በአንዳንዴ በምሳሌ አንዳንድ ሰው የምን ጎርሰው የጉርሻችን መጠን በጣም በተለቀ ቁጥር አፋችን በጣም ይከፈታል አይደለም። የዛን ጊዜ አይናችን ይጨፈናል ምክንያቱም በደንብ ለመጉረስ ስንፈልግ በጣም አፋችንን ስንከፍት አይናችን ይሸፈናል እና መማለጃ አይንን ያሳውራል ነው፣ ፍትህ ያዛባል ነው። የምንበላው የገንዘብ መጠን የእይታ እንትናችንን ይጋርደዋል፣ ያደበዝዘዋል፣ ወይንም ደግሞ የሚገባውን በሚገባ መንገድ እንዳናይ ያደርገናል እና በጣም ትልቅ ትልቅ ነገር ነው ሳሙኤል የተናገረው እና መማለጃ መብላት ይከብዳል። በቃ የሆነ ሰው መጥቶ እጅ መንሻ ብሎ ያው እንደምናቀው አረ ይሄ ከምንም ነገር ጋር የሚያያዝ አይደለም ይላሉ። ይሄ ከምንም ነገር ጋር የሚያያዝ አይደለም እንደው በቃ እንደው ለማመስገን እግዚአብሔር ይስጥልን ለማለት ነው። እንደዛ ነው አቀራረቡ ቋንቋው ግን የሆነ ጉዳይ ሲመጣ ያቺ ትተናነቃለች። በቃ እንደዛ አድርገውልኝ እንደዚህ አድርገው በዚህ በኩል መጥተው እንዴት አድርጌ ነው አሁን እነሱ ላይ መፍረድ የምችለው የሚል የተዛባ እና መሪዎች ይህንን ነው መጠንቀቅ ያለባቸው። አይናቸው እንዳይታወር መንፈስ ቅዱስ እንዳይለያቸው እና የሚመሩትን ህዝብ በአግባቡ የማይመሩ ፍትሕም ያዛቡ እንዳይሆኑ እንዳይበድሉ ግፍ እንዳይሰሩ ሕዝብ እንዳያዝንባቸው ነው መጨነቅ ያለባቸው እና እንደ እንደ ማጠቃለያ ስነ ምግባራዊነት ስነ ምግባራዊነት እንደው መንፈሳዊ መሆን እንኳን ባንችል እንዴት ስነ ምግባራዊ መሆን ያቅተናል። እንደው እግዚአብሔር ክርስቶስ በሞተን ልክ እኛ አንድ እሱ ለዓለም ሞተ። ክርስቶስ ዓለምን አዳነ። የሰው ልጅን ከእግዚአብሔር ጋር አስታረቀ። ይህ እምነታችን ትምህርታችን ነው እና እኛ ለሚሰቅሉት ክፉ ለሚያደርጉበት ሁሉ ነው ይቅርታ የለመነው እና እንደ ክርስቶስ እንደ ክርስቶስ ፍጹም የሆነ ራስን አሳልፎ የመስጠቱ እንኳን ቢጠፋ እንዴት ይሄ ሞራል ኮንሽስነስ ከገዛ ሕሊናችን ጋር የሚቃረን ሰው እንደ ሰው የምንገለጽባቸውን ነገሮች እንዴት እናጣለን? እንደ ሰው ማለት ነው። መንፈሳዊነት ሌላ ነው። በጣም ሀይ ሌቭል ኦፍ ፐርሶናሊቲ ነው። በጣም የገዘፈ ትልቅ ማንነት ቅድስና ማለት ነው። ቅዱሳንን መሆን ማለት ነው እና እሱን እንኳን መሆን ባንችል እንዴት እንደሰው እንደሰው እንደሰው ሰው ማለት ይሄ ክፉ ነው፣ ይሄ መልካም ነው እና ይህንን እያየሁት ክፉን ነገር ትቼ በጎሁን ነገር ማድረግ ከሊናዬ ጋራ ይስማማል፣ ከሊና ጋር ይመቻል። እያለቀሰች ያለች ያ ጨካኝ ዳኛ የሚያስታውሱት ከሆነ መበለቲቱ አያሌ ቀን እየተመላለሰች እየተመላለሰች፣ እባክን፣ እባክን ፍረድልኝ፣ ይህልኝ ጉዳይን እንደው እባክን፣ እባክን እያለች ደጅ እንደምጠና በገባ በወጣ ቁጥር ሁሉ እየተከተለች የምታስቸግረው ማለት ነው። እና እሱ ግን ምንድን ነው እንግዲህ ተመልከቱ፣ ዳኛ ነው፣ ዳኛ ነው። ዳኛ ከሆነ እንደ ሷ አይነት ያሉ ሰዎችን ጉዳይ ማየት ነው ስራው። በዛ ላይ መበለት ናት፣ ብቻዋን ናት። ግን የፈረደላት ይላል የፈረደላት ግን አሁንም በዳኝነቱ ሙያ ወይንም ለእሷ አዝኖላትም አይደለም። አዎ በቃ እረፍት ነሳችሁ፣ በቃ እንዳትጨቀጭቀኝ ነው እንዳትጨቀጭቀኝ ብሎ ፈረደላት ይላል እና ይህ ትሊስት ነው በጣም ሚኒመም ለሰዎች ይምነ እንደ ዳኛ ከዚህ የበለጠ ምንድን ነው የእሱ ጉዳይ ሙያው ራሱ ማለት ነው ግዴታው ነው ማለት ነው እንደ ዳኛ ግዴታው ነው የእንዲህ ዓይነት ሰዎችን ጉዳይ መመልከት አንድ ሁለተኛ ደግሞ መበለት ናት የምታማክረውም ሰው የሚላት ሊያዝንላት ሴትም ናት ሴቶች ነገር ይጸናባቸዋል ጉዳይ መሸከም ችግር መሸከም ያቅታቸዋል እና ሊያዝንላት እንደ ሰብአዊነት ሊያዝንላት የሚገባ ነበር እሱም አይደለም ምክንያት የሆነው ግን የራሱን ኮምፎርት እና ስሜት ለመጠበቅ ብቻ ሲል ነው የፈረደላት። ደሊስት ማለት ነው ደሊስት የወረዱ የዳኛ ተግባር አንፎርችኔትሊ። በዚህም ልክም እንኳን ባይሆን እኛ ደግሞ የቤተክርስቲያን ሰዎች ነን። ብዙ የተገፉ ሰዎች አሉ፣ ብዙ እንባዎች አሉ፣ ብዙ ምሬቶች አሉ ብዙ ብዙ ግፎች አሉ። ያልና ነው አዎ ያ ያ ሆኖ እንዴት ነው እንዴት ነው ቤቱን የሰራ አባትህን ገፍተህ ጎዳና ጥለህ እሱ ሰውነቱ ከሰውነት ተራ ወጥቶ በህመም በደዌ እየተሰቃየ እንዴት ነው አንተ እንዴት ነው ሰው በአባቱ ቤት በበረከት በሰላም በፍቅር መኖር የሚችለው? እና መሪነት የሕዝብን ችግር የምንመራውን ማህበረሰብ ማወቅ ነው። ከህመማቸው ጋራ፣ ከስሜቶቻቸው ጋራ መሆን ነው። እንዳናሳዘናቸው እንዳንበድላቸው ማድረግ ነው። ወደ መንፈሳዊነት ደግሞ ሲመጣ ደግሞ ትልቅ ትልቅ ኃላፊነት ነው። እንደው ከብዙ በጥቂቱ ከረጅም ባጭሩ እንዲህ ነው የሚገልጽ ምን ቀሲስ ዶክተር መዝገቡ ካሳ ቅዱሳት መጽሐፍትን መሰረት በማድረግ መንፈሳዊ መሪ ምን መምሰል አለበት፣ ምንስ መምሰል የለበትም የሚለውን አስተማሪ ሀሳቡ በዚህ መልኩ ስላቀረቡልን በአድማጭ ተመልካችን በእጅጉ እናመሰግናለን። ቃሌዎትን ያሰማልን፣ በድኝ ጸጋ ይጠብቅልን። ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት እየጋበዝን የዕለቱን ዕቅበተ እምነት መርሃ ግብራችን እዚህ ላይ አጠናቀቅን።